ሰብስክራይብ በማድረግ ቤተሰብ ይሁኑ ጀነት የምገባበትን ስራ ይንገሩኝ ብለህ ስጠይቅ የአባት ጓሮ መሰለህ እንዴ ዝም ብለህ ሰተት ብለህ የምትገባው እንዳንተ አይነቱ ሰው ጀነት እንዲህ በቀላል የሚገባ መሰለህ እንዴ ብለው አላደናበሩትም እሱ ከልቡ ስለነበር የጠየቀው ወኢነሁ ለየሲር በጣም ቀላል ነው አሉት ፕሮቮክ አረጉት ማለት ነው ውስጡ ይቀሰቀሳል እንግዲህ አውስ ቀላል ከሆነ ስራውን ይንገሩኝ ዝግጁ ነኝ ማለት ይጀምራል ሁል ጊዜ ሰላም፣ ሁሌም ደስታ፣ ሁልጊዜም ጊዜም ማግኘት ማጣት የሌለበት ሁልጊዜም ጤና በሽታ የማይከሰትበት ቢሆን ኖሮ የዱንያ ህይወት አኼራን የምናስብበት ምንም ደቂቃ አይኖረንም ነበር። አላህ ታጋሽ ጌታ ስለሆነ፣ ከቁጣው በፊት ትግስቱ ስለቀደመ፣ ከቅጣቱ በፊት ምህረቱ ስለሰፋ ዝም አለን እንጂ እንደ ወንጀላችን ቢሆን ኖሮ ማተረከ ዓላ ظህሪሃ ሚን ዳባ እንዳለው

ነፍስ በጠቅላላ ሞትን ቀማሽ ናት ይላል። ሕይወትን ሲለግሰን ሞትንም በእኛ ላይ ወስኖ ነው ያመጣው። እያንዳንዲቷ ነፍስ ሞትን ቀማሽ ናት፣ ከሞት የሚያመልጥ ማንም የለም ነው ያለው። ሞት አይደለም ለእኛ ወይም ለእንስሳት፣ ለጅኒዎችም፣ ለመላእክትም አልቀረላቸውም። ሞት ማይዘው የሞት ፈጣሪ የሆነው አምላካችን አላህ ብቻ ነው። ወተወከል ዐለል ሐይ አለዚ ላ የሙት እንዳለው ፈጽሞ በማይሞተው በህያው አምላክ በእርሱ ላይ ብቻ ተመካ ብሏል። እኛ ግን ስንመጣ ወደዚህ ዱንያ ህይወት ብቻ ሳይሆን ሞትም በእኛ ውስጥ ተወስኖን የመጣ ነው። ዓላማው ለምንድነው? ሊፈትነን ስለነበር ማለት አለዚ ኸለቀ ልመውተ ወልሐያተ ሊየብልወኩም አይኩም አሕሰኑ ዐመላ። ይሄ ዓለም የሥራ ዓለም ስለሆነ የትኛው ሥራችን ይበልጥ ያማረ መሆኑን በተግባር ሊፈትነን አላህ ሞትና ህይወትን ፈጥረዋል ማለት ነው። ስለዚህም ነፍስ የተባለ በጠቅላላ ሞትን ቀማሽ ናት ነው ያለው። ሞት የኃጢአት ውጤት አይደለም፣ የሌላ እምነት ተከታዮች እንደሚያምኑት። ሞት በአባታችን አደም ወይም በእናታችን ሀዋ አለይህም አሰላም አለመታዘዝ ሰበብም የመጣ ጉዳይ አይደለም። ሞት ከኃጢአት ጋር ከኸይር ሥራ ጋር ምንም ግንኙነት የለውም። መጀመሪያውኑ ሰው በዚህ ምድር ላይ ሰው ሆኖ ሲፈጠር ዘላለም እንዲኖር አልተፈጠረም። አላህ አስቀድሞ ከሞት ጋር ነው ህይወትን የሰጠን። ናሕኑ ቀደርና በይነኩሙል መውት እንዳለው መጀመሪያውንም ሞትን የወሰነው እሱ ራሱ ጌታ አላህ ነው። አደም በጀነት ውስጥ ሳያምጽ ከተዳር አጋሩ ጋር የተከለከለውን የዛፍ ፍሬ ሳይበላ በፊት ራሱ ሞት የሚባል ቀድያ እንዳለ ኢብሊስ ራሱ ያውቅ ነበር። ለዚህ ነው ከጀነት ለአደም አለይሂ ሰላም የአክብሮትን ስግደት አልሰግድም ብሎ እንዲወጣ የተባረረ ጊዜ ጌታውን አንድ ነገር ተማጽኗል። ረቢ ፈአንዚርኒ ኢላ የውሚ ዩብዓቱን። ቀድያቱል ባዕስ የመቀስቀስ ጉዳይ ሞትን ተከትሎ የሚመጣ ነገር ነው። ሰዎች እስከሚቀሰቀሱበት ቀን ድረስ ጌታዬ ሆይ አቆየኝ ብሎ መማጸኑ ባዕስ መኖሩን ያሳያል ማለት ነው። ባዕስ ካለ ደግሞ የግድ ሞት ሊኖር ግድ ነው። ሰው ካልሞታ አይቀሰቀስም። ስለዚህ ሞት የሚባለው ቀድያ ገና አደም ጀነት ከመግባቱ ከማመጹ በፊት የተላለፈ መለኮታዊ ፍርድ ነው። ነው እኛም እንሞታለን ነው ታዳ። ከዛስ ምን ይከሰታል? አየቱ ይቀጥልና ወኢነማ ትወፈውነ ኡጁሩኩም የውመል ቂያማ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ነገ የውሙል ቂያማ በዕለተ ትንሣኤ ነው ታዳ የዛኔ

ከዚህ ውጭ ሌላ እኛን የሚያስጨንቀን ነገር የለም። ሙዓዝ ብኑ ጀበል ረዲያላሁ አንሁ ረሱል ሰለላሁ አለይህ ወሰለም ዘንድ መጥቶ የጠየቃቸው ይህን ጥያቄ ነው። የእሱ ጥያቄም የእኛ ጥያቄ ነው። ለእሱ የተሰጠው መልስም ለእኛም መልስ ነው። እሳቸው ዘንድ መጥቶ አኽብርኒ ቢዓመሊን ዩድኺሉኒ ልጀነተ ወዩባዒዱኒ አን ናር ነው ያላቸው። ስለ ዱኒያ አልጠየቃቸውም፣ ከሰዎች ሀብታም የምሆንበት ብሎ ስለ ሀብት መጠየቅ ነውር አይደለም። ስለ ጤና ከበሽታ የሚርቅበትን አልጠየቃቸውም፣ መጠየቅ ግን ይቻላል። እንደዚሁም እድሜው ረጅም እንዲሆን ስለ ረጅም እድሜ በምን መልኩ ነው የሚገኘው አልጠየቀም። ስለ እነዚህ ሁሉ መጠየቅ እየተቻለ ሙዓዝን ያሳሰበው የመዳን ጉዳይ ነውና ጀነት እንድገባና ከጀሀነም እሳት እንድርቅ ሰበብ የሚሆነኝን ስራ እሰራው ዘንዳ ይንገሩኝ በማለት ነበር መልእክተኛውን የጠየቃቸው። እሳቸውም ጀነት የሚያስገባህ ስራ ይሄ ነው ብለው ወዲያውኑ መልስ አልሰጡትም። መጀመሪያ ምንድን ነው ያደረጉት? ያነሳው ጥያቄ ተገቢ መሆኑን ገለጹለት። በእኛ ቋንቋ ላይክ አደረጉለት ማለት ነው። አግባብነት ያለው ጥያቄ ነው። ቀጥለው ደግሞ ኮመንት ነው የጨመሩለት። ሶስተኛው ላይ ነው መልስ የሰጡት። ላይኩ ምን ነበር? ለቀድ ሰአልተ አን ዓዚም ነው ያሉት። አንተ አሁን ያነሳው ጥያቄ መነሳት የሚገባው ስለ ትልቅ ጉዳይ ነው። ያጠየከው ትክክል ነው አሉት። አንዳንድ ሰው ጥያቄ ጠይቆ ወዲያው መልስ ካልተሰጠው የጠየኩት ትክክል አይደለም እንዴ አጥፍቻለሁ፣ እንደዚህ መጠየቅ አልነበረብኝም እንዴ ሊል ይችላል። ያነሳኸው መነሳት የሚገባው ትክክለኛ ጥያቄ ነው ብለው ጥያቄውን ላይክ አረጉለት። ቀጠሉና አሁንም መልሱን ሳይሰጡት ምን አሉ? ኮመንቱ ላይ ወኢነሁ ለየሲሩን ዓላ መን የሰረሁ አላሁ ተዓላ ለይህ አላህ ላገራለት ሰው ደግሞ ጀነት መግባት በጣም ቀላል ነው አሉት። ጀነት የምገባበትን ስራ ይንገሩኝ ብለህ ስጠይቅ የአባትህ ጓሮ መሰለህ እንዴ? ዝም ብለህ ሰተት ብለህ እምትገባው? እንዳንተ አይነቱ ሰው ጀነት እንዲህ በቀላል የሚገባ መሰለህ እንዴ? ብለው አላደናበሩትም። እሱ ከልቡ ስለነበር የጠየቀው ወኢነሁ ለየሲር፣ በጣም ቀላል ነው አሉት። ፕሮቮክ አረጉት ማለት ነው። ውስጡ ይቀሰቀሳል እንግዲህ አውስጥ ቀላል ከሆነ ስራውን ይንገሩኝ፣ ዝግጁ ነኝ ማለት ይጀምራል። ነገር ግን እንደዛ ተብሎ ለየሲር ብሎ ቢያቆሙ ኖሮ ሰው በራሱ ስራ እንዳይመካ ለካ በራሴ ስራ እድን አለው ብሎ እራሱ ላይ ተስፋ እንዳያደርግ አላ መን የሰረሁ ላሁ ዓለይ አላህ ካገራልህ ከወፈቀህ ነው ብለው ደግሞ ያለሱ እገዛ ያለሱ ተይሲር እኛ በራሳችን ጥረት ምንም የምናደርገው ነገር እንደሌለ ነገሩት ማለት ነው። እዚህ ጋር ልፋቱን እየለፋ አላህ ራህመት ላይ ደግሞ ተወኩል እንዲያደርግ ማለት ነው። ምክንያቱም አላህ ካላገራው ምንም ገር ነገር የለም ማለት ነው። አላህ ያግራልን። ስለዚህ የሙዓዝ ጥያቄ የኛም ጥያቄ ነው። ሁላችንንም የሚያስጨንቀን የመዳን ጉዳይ ነው። ነፍሴ ነገ የውሙል ቂያማ የአላህ ቁጣና ቅጣት መገለጫ ከሆነችው ከጀሀነም እሳት ርቃ እንዴት ጀነት ታገኛለች ነው። ቁርአንም ያለው ይሄንን ነው። በአላህ ራህመት ከእሳት ርቆ ጀነት የተገባ ሰው በእርግጥም ዳነ ካለ በኋላ፣ አላህ የምድራዊ ዓለምን ጉዳይ ደግሞ ሲነግረን ወመል ሐያቱ ዱንያ እቺ የዱንያ ህይወት ግን አይደለችም አለ። ኢላ መታዑል ሁሩ ጊዜያዊ መጠቃቀሚያ ማታለያና ሽምገላ የሞላባት እንጂ ሌላ አይደለችም ብሎ ተርኪዝ ልናደርግ የሚገባው የአኼራ ህይወት ላይ የነገረን ዛሬ የምንኖረውን የዱንያ ህይወት በሶስት ባህሪያቶች ደካማነቱን አላህ ገልጾልናል። በዚህ አየት መሰረት ከስሙ ጀምሮ አላህ ዱንያ ብሎ ነው የጠራት። ደና ከሚለው ግስ ርቢ ሆኖ ነው የመጣው። ደና ማለት ቀረበ ማለት ነው። ዱንያ በዚህ ስያሜ ለምን ተጠራች? ነገ ለመጥፋት ለመወገድ የቀረበች ስለሆነች ማለት ነው። ዘለቄታ የሌላት አጭር ህይወት ነች ነው። እንደገና በውስጧ ያለው ጸጋ መታዕ ተብሎ ነው የተጠቀሰው። መታዕ ማለት ጊዜያዊ የሆነ መጠቃቀሚያ ከባለቤቱ ጋር ረጅም ጊዜ የማይቆይ ማለት ነው። እንደዚሁ ደግሞ ዋስትና የሌለው ስለሆነ አል ጉሩር ማታለያ፣ ሽንገላ የበዛባት መሆኗን አላህ ገልጾታል። የዱንያ ህይወትን ዛሬ ካስተዋል ነው በሁለት ነገር የተከበበ ነው። ሁሌ ዛሬ ሰላም ካለ የአካባቢ ነገ ረብሻ ይገጥመዋል፣ በረብሻ ይታመሳል። ዛሬ በጤና ላይ ያለ ሰው ነገ በበሽታ ይፈተናል፣ ታሞ ይሰቃያል። ዛሬ ያገኘ የከበረ ሰው ነገ ያጣል ይደህያል ማለት ነው። ዛሬ ደስታ ያልተለየው ሰው ነገ ሀዘን ቤቱ ይገባል። ዛሬ በህይወት ያለ ሰው ነገ ይሞታል። አጠቃላይ የዱንያ ህይወት በሁለት ተቃራኒ ነገር ተከባለች። አንድ ነገር ብቻ አብሯት እንዲዘልቅ አልተፈቀደም። ሁልጊዜ ሰላም፣ ሁሌም ደስታ፣ ሁልጊዜም ማግኘት ማጣት የሌለበት፣ ሁልጊዜም ጤና በሽታ የማይከሰትበት ቢሆን ኖሮ የዱንያ ህይወት አኼራን የምናስብበት ምንም ደቂቃ አይኖረንም ነበር። በዱኒያ ኒዕማ ብቻ ሰምጠን እሷን እያስታወስን በድንገት ሞት ይዞን ይሄድ ነበር ማለት ነው። ግን አላህ የፈጠረን ለአኼራ ስለሆነ አኼራን እንድናስታውስ እንቅፋቶችንም አብሮ አደረገ ማለት ነው። አላሁመ ልዐይሹ ዐይሹ ለአኼራ እንዳሉት ረሱል ዓለይሂ ሰላቱ ወሰላም፣ እውነተኛ ኑሮ የአኼራ ኑሮ ነው። ስለዚህ ሁላችንም ሊያሳስበን የሚገባው እንዴት ነው በአኼራ ያን የዘለቄታ ህይወት የምናገኘው? እንዴት እንድናለን የሚለው ነው። በዚህ ዙሪያ አንዱን ነጥብ ብቻ ነው አሁን መናገር ምፈልገው። ለመዳን ከሚያግዙን አንዱና ዋነኛው ወደ አላህ በተውበት በእስትግፋር መመለስ። ኃጢአታችን በስቷል፣ ወንጀለኛ ሁነናል። እምንሰራው መልካም ስራ እየቀነሰ መጥፎ ስራችን እየጨመረ እየበዛ መጥቷል። ድልም ደስታም ሰላምም ርቆናል። ዛሬ ሁሉም እያማረረ ነው ያለው፣ ስለ ኑሮ ውድነት፣ ስለ ሰላም እጦት በየጊዜው የሚሰማው ነገር እየከፋ ነው የመጣው። ለዚህ አንዱና ዋነኛው መፍትሄ ወደ አላህ መመለሳችን ነው፣ ተውበትና እስትግፋር እለታዊ ስራ ማድረጋችን ላይ ነው። በተውበትና በእስትግፋር ላይ እራሱን ቢዚ ያደረገ ሰው ያለምንም ጥርጥር ይድናል። ይሄ ከሺ አራት መቶ ዓመት በፊት

ይኖራል ከአላህ ቁጣና ቅጣት ሁላችንም መዳን እንችላለን፣ እንፈልጋለን። ታዳ መዳን የምትፈልጉ ከሆነ ምን አድርጉ ነው ያለው? ወቱቡ ኢላላሂ ጀሚዓን አዩሃል ሙእሚኑን። በአላህና በመጨረሻ ቀን እናምናለን የምትሉ ሙእሚኖች ወይ ተውበት በማድረግ በመጸጸት ወደ ጌታችሁ መንገድ ተመለሱ ነው የሚለው አላህ። ተውበትና እስትግፋር ቋሚ ስራችን ከሆነ ያለምንም ጥርጥር እንድናለን። ተውበት ያላሰረዘውን ኃጢያት እስቲግፋር ምህረት ያላስገኘለትን ወንጀል መልካም ስራችን በፍጹም ሊያስምረው አይችልም ነው። ስለዚህ መሆን ካለበት ተውበትና እስቲግፋር ሁሌም ቀዳሚ ስራችን ሊሆን ይገባል ማለት ነው። ከነ ኃጢያታችን ከሞትን ነጋ አላህ ፊት ከቀረብን ሰው ከነ ወንጀሉ ጀነት በፍጹም አይገባም። ከመጥራቱ በፊት ዱንያ ላይ በተውበት በእስቲግፋር ካላጠራ ነው ወይ በቀብር ቅጣት በአኼራ ጭንቀት ካልቀለለ ያ ዋጋም ያስከፍለን ጀሀነም እሳት ነው የሚሆነው። ጀሀነም እሳትን የሚቋቋም ሰውነት ከሌለን ከአላህ ቅጣት ማምለጥ አንችልም የምንል ከሆነ ተውበትና ኢስቲግፋር ዕለታዊ ስራችን መሆን አለበት። ወንድሞቼ እህቶቼ፣ ተውበት ለማድረግ የተራዘመ ወቅት አይጠይቅም፣ የደቂቃ ስራ ካልሆነ በቀር። ተውበት ለማድረግ የተለየ ስፔሻል ቋንቋ አይጠይቅም በምን መልክ ነው ወደ አላህ የምመለሰው? ተብሎ አረብኛ ወይ ሌላ ቋንቋ ማጥናትን አይጠይቅም። ተውበት ለማድረግ የተለየ ቦታ ላይ መገኘት አለብን የሚልም ነገር የለም። የግድ መካ፣ ዑምራ ስናደረግ ወይ ሐጅ ላይ መሆን አይደለም ያለበት። ተውበት ለማድረግ የተለየ ወር ረመዳን እስኪ ይምጣ ብለን እሱ እስኪ መጣ ድረስም ወቅትን የሚጠይቅ አይደለም። ተውበት ለማድረግ ሀቂቃ አላህ ከወፈቀን አንድ ነገር ብቻ ነው እንደ መስፈርት የሚጠይቀው። ያም ምንድን ነው? የተሰበረ ልብ ነው የሚፈልገው። ኃጢአተኛ መሆኑን ያመነ በዚህ ኃጢአቱ ሰበብ ጌታው ሊቆጣውና ሊቀጣው ከወሰነ ከሱ ቁጣና ቅጣት የራሱ ረሕመት ካልሆነ በቀር ማንም ሊያድነኝ ሊያስጥለኝ አይችልም ብሎ የፈራ ልብ አላህ ይጠብቃል። ከሱ ውጭ ካለ ነገር ተስፋ ቆርጦ ወደ አላህ የሚመለስ ልብ ነው የሚፈልገው። እንዲህ አይነትን ልብ ያዘጋጀን ጊዜ እድሜ ልክ የሰራነው ወንጀል በአንድ ጀንበር ተውበት ወይም እስትግፋር ሰበብ ሙሉ በሙሉ ምህረት ሊያገኝ ይችላል። አላህም በቃሉ ሱረቱ ዙመር ላይ እንደነገረን ቁል ያ ዒባዲ አለዚነ አስረፉ ዐላ አንፉሲሂም በነፍሶቻችሁ ላይ ወሰን ያለፋችሁ፣ ድንበር የጣሳችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከእኔ ከጌታችሁ ከአላህ ህዝነት በፍጹም ተስፋ እንዳትቆርጡ ይላል። እኔ እንደሆንኩኝ ኢነላህ የግፊሩ ዙኑበ ጀሚዓ ወንጀሎችን በጠቅላላ የምምር አምላክ ነኝ። እነሁ ሁ አልገፉሩ ረሒም እኔ ማለት ለባሪያዎቼ መሐሪ አዛኝ አምላክ ነኝ ነው የሚለው። እራሱ ቀድሞ ይቅርታ ጠይቁኝ እምራቸዋለው ያለ ጌታ ከሆነ ተውበት አርገን ተጸጽተን ወደ አላህ መንገድ ልንመለስ ይገባናል። ነው ኃጢአትን ሁሉ ሊያስምረው የሚችል ተውበት ብቻ ነውና ነው መዳንም የሚገኘው በዚሁ ተግባር ነው። ስለዚህ ሁላችንም ተውበት፣ እስትግፋር ቋሚ ስራችን መሆን አለበት። ቅድም ያስጨንቁናል ያልናቸው የሰላም ጉዳይ የኑሮም ውድነት የመሳሰለው ራሱ በዚሁ በእስትግፋር በተውበት ውስጥ ነው አብሮ የሚስተካከለው። አባታችን ኑህ ዐለይሂ ሰላም ህዝቦቹን ሲመክራቸው ፈቁልቱ እስተግፊሩ ረበኩም ጌታችሁን አምላካችሁን አላህ ምህረትን ጠይቁ የኃጢአት ይቅርታን

ልጆችንም ይጨምርላችኋል ነው የሚለው። ስለዚህ ተውበት ሪስቅንም ያመጣል ልጆችንም ያሰጣል፣ ኃጢያትንም ያስምራል። ረሱል ዓለይሂ ሰላቱ ወሰላም መን ለዚመል እስቲግፋር እስቲግፋርን ቋሚ ስራው ያደረገ ይላሉ የአላህን አዘማ ነገ በሱ ፊት ቆሞ መጠየቅን ትላንት ከትላንት ወዲያ የሰራውን ወንጀል የአኼራን አስጨናቂነት ባስታወሰ ቁጥር እስቲግፋርን ቋሚ ስራው አድርጎ የሚያበዛ ሰው

ሲሳይን ይሰጠዋል አሉ። ይሄ ሁሉ የምን ውጤት ነው? የምን ውጤት ነው ወንድሞች? የኢስቲግፋር የተውበት ውጤት ነው። ከኛ ውስጥ ወንጀል የሌለበት ማንም የለም። ቅድም ኡስታዝ ባህሩ እንደጠቀሰው ረሱል አለይሂ ሰላት ወሰላም كل በኒ አደመ خطاء ብለዋል። ሲበዛ እንሳሳታለን፣ እናጠፋለን። ምንም ከአደም የወረስነው ኃጢአት ባይኖርብንም የግብር ኃጢአት ግን አለብን። ህግ በመጣስ ዋጅባቶችን ችላ በማለት ሐራምን በመዳፈር ወንጀል ውስጥ እንወድቃለን። ግን ትልቁ ነገር ወንጀል ላይ መውደቁ ሳይሆን ከዛ ወንጀል አለመመለሱ ነው አደጋው። ሐዲሱም ያለው ወኸይሩል ኸጣኢን አተዋቡን ነው። በብዛት በተውበት በእስትግፋር የሚመለሱት ከተሳሳቾች በላጭ ናቸው ነው የሚለው። አላህ ታጋሽ ጌታ ስለሆነ ከቁጣው በፊት ትግስቱ ስለቀደመ፣ ከቅጣቱ በፊት ምህረቱ ስለሰፋ ዝም አለን እንጂ እንደ ወንጀላችን ቢሆን ኖሮ ማ ተረከ ዐላ ዞህሪሃ ሚን ዳባ እንዳለው አንዳችንንም ሳያስቀረን ከምድር ገጽ ያጠፋን ነበር። ግን እድል እየሰጠን ነው። አንድ ሺ ጊዜ ስናጠፋ በአንድ ሺ አንደኛው ተውበት የምናረግ ከሆነ እሱ ሊምረን እድሉን ላይነፍገን ፈልጎ ነው። ሐዲሱል ቁድሲይ ላይ እንደተናገረው ያ ዒባዲ ብሎ አቢ ዘርን አል ጊፋሪ ረዲየላሁ ዐንሁ ባስተላለፈው አስር ጊዜ ባሮቼ ሆይ ብሎ አላህ በጠራን ቦታ ላይ ሁለተኛው ጥሪ ላይ ምንድነው ያለው? ኢነኩም ትኽጢኡነ ቢልሌይል ወነሃር በቀንም በሌሊት በብዛት ታጠፋላችሁ ትሳሳታላችሁ፣ ወአነ አግፊሩ ዙኑበ ጀሚዓ እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና፣ ፈስተግፊሩኒ አግፊር ለኩም ማረን በሉኝ እምራችሁ ዘንድ ነው የሚለው። ዳዩ እንደዛ ከሆነ ታዲያ እስትግፋርና ተውባ ለማድረግ ምንድነው የከለከለን ነው። ወይ ጥፋታችንን አላመንም አልተቀበልንም። አንድ ሰው እኮ ለይቅርታ ያነሳሳ ልብ የሚኖረው ጥፋቱን አምኖ ሲቀበል ነው። ይሄ በቀላል ምሳሌ በራሳችን ህይወት የምናየው ነው። ወንድምህን ይቅርታ ጠይቀው ስትባል ምን አድርጌ ነው ይቅርታ ጠይቀው ብለ በትቢት የምትወጠረው ለምንድን ነው? ጥፋተኛ አይደለሁም ብለ ስላመንክ ነው። ሐቂቃ እንደበደልከው እንደዘለምከው ጥፋተኛ መሆንህን ውስጥህ የነገረ ጊዜ እኮ ሰላም አይሰጥህም። ራስህም ከቻልክ ደውለ ካልቻልክ እንኳ ሰው ጣልቃ ገብቶ እንዲያስታርቃችሁ ይቅርታ እንድትጠይቅ ውስጥ ይፈልጋል ለምን ተጸጽተሃል ሰላማዊ እንቅልፍ እንደማተኛ አውቀሃል ስለዚህ ጥፋተኛ መሆንን ያመንክ ጊዜ ግዜ አጥፍቻለሁ አፍ በለኝ ለማለት አይከብደንም አላህንስ ይቅርታ ቅርታ ለመጠየቅ ምንድነው እንደዚህ እንዲከብደን ያደረገው ወንጀሉን አላመንበትም ነው ጥፋተኛ መሆንን ማመን ይቅርታ ለመጠየቅ ትልቅ አጋዥ ነው ሰበብ ነው ለዚህ አደምና ኢብሊስ ለኛ ትልቅ አርአያዎቻችን ናቸው፣ ትምህርት የምንወስድባቸው ሁለቱም፣ በጀነት ውስጥ ጥፋት አጥፍተዋል። አንደኛው የታዘዘውን እምቢ ብሎ፣ ሌላኛው ደግሞ የተከለከለውን ተዳፍሮ ማለት ነው። ዛሬ እኛ የሁለቱንም ኃጢአት ነው እየሰራን ያለ ነው። ብዙ የታዘዝናቸው ዋጅባት የምንተዋቸው አሉ። የተከለከልናቸው ሙሐረማት የምንዳፈራቸው አሉ። ግን እጣ ፈንታችን የማን እንዲሆን እንፈልጋለን? የአደም ወይስ የኢብሊስ? አደም አለይሂ ሰላም አላህ የከለከለውን ነገር ከሚስቱ ጋር በመሆን በጀነት አትብላ የተባለውን አትቅረብ የተባለውን የዛፍ ፍሬ ወስዶ በልቷል። ኢብሊስ ደግሞ እንደዚሁ ለአደም የአክብሮትን ስግደት እንዲሰግድ ከመላእክት ጋር አብሮ ታዞ ነበር፣ አልሰገደም። ከአደምም ከኢብሊስም ማዕሲያ አመጽ ተገኝቷል ማለት ነው። በውጤቱ ግን ጌታ አላህ አደምን ይቅርታ አደረገለት። ኢብሊስን ግን በቁጣው እንዲዘወትር ወሰነበት። ለምን? ሁለቱም የእሱ ባሮች ናቸው። አላህ ደግሞ በባሪያዎቹ መሃል አያዳላም። በፍጹም ምህረቱ ለሁሉም ሰፊ ነው። ጉዳዩ ያ ከሆነ አንዱን ለምንድነው የማረው? ሌላኛውንስ ለምንድነው ምህረት የነፈገው? እዛ ጋ ያለው የነሱ ረደል ፊዕል ለኛም ትልቅ ምሳሌ ነው። አደም ጥፋቱን ካጠፋ በኋላ በጌታ አላህ ከጀነት ውጣ አልተባለም። ጥያቄ ነው የቀረበለት። አላህ ማስረጃን ሳያቆም ዑዝርን ሳያዳምጥ የሚቀጣ ጌታ አይደለም። ስለዚህ አትብሉ ያላቸው ጊዜ ያንን ዛፍ ቀርበው ሲበሉ ውጡ ከጀነት አላለም። ፈናዳሁማ ረብሁማ፣ ጌታቸው ምህረት ባዘለ ንግግር ጠራቸው። አለም አንሃኩማ አንቲልኩ መሸጀራ አለ ማስረጃ ሲያቆም ኢቃመቱል ሑጃ ከዚች ዛፍ መጀመሪያ ከልክያቸው አልነበረም አለ ባይከለክላቸው ኖሮ በመብላታቸው ምክንያት ኃጢአተኛ ተደርገው አይከሰሱማ። ስለዚህ አላህ

ብለዋል ኢነ ሃዛ አድውን ለከወሊ ወሊዘውጅከ ፈላ ይኽሪጀነኩማ ሚነል ጀነቲ ፈተሽቃ ብሎ ነግሮታል። ጉዳዩ እንደዛ ከሆነ በአላህ ዘንድ ማስረጃው ከቆመባቸው ታዳ ለምንድን ነው ትእዛዜን የጣሳችሁት? አሁን ዑዝር አላችሁ ወይ? እንዳልቀጣችሁ ከእኔ ራሕመት እንዳላባራችሁ ሊዳርግ የሚችል ምን መከላከያ አላችሁ? አላቸው። ምንድን ነበር ታዳ የእነሱ መልስ? ከከለከል ከንዛፍ ወስደን የበላ ነው። አንተ በአዘል በቀዳወል ቀድር ስለ ጻፍክብን ነው ብለው ቀዳወል ቀድርን አላመካኙ፣ ወይም ኢብሊስ ስላሳሳተን ነው ብለው በኢብሊስ አላሳበቡ። ፊት ለፊት ጥፋትን አምኖ ይቅርታ መጠየቅ ብቻ እንደሆነ የሚያዋጣው ስለ ተረዱ መጀመሪያ ኢዕትራፍ ነው ያደረጉት። ቃላ ረበና ዘለምና አንፉሰና፣ ያንተን ህግ በመጣስ ነፍስያችንን በድለናል፣ እኛው ነን ጥፋተኞቹ። አምነናል፣ አሉ ኢዕትራፍ አደረጉ። ያመነ ሰው ይቅርታ ለመጠየቅ አይከብደውምና፣ ስለዚህ ቀጥለው ምን አሉ? አሁን የቀረው የአንተ ይቅርታ ነውና ፈኢን ለም ተግፊር ለና ወተረሃምና፣ አንተ ባትምርን ባታዝንልን፣ ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። አላህም ማራቸው፣ ይቅርታ አደረገላቸው። ግን አስቀድሞ በአዘል ኢኒ ጃዒሉን ፊል አርድ ኸሊፋ ብሎ በወሰነው መሰረት ምድር ላይ እንዲኖሩ ፈቀደ ማለት ነው። ነገር ግን ነገ የውም ልቅያማ በዚህ ጥፋት ተጠያቂ እንዳይሆኑ ምህረቱን ለገሳቸው ማለት ነው። ስላመኑ ስለተጸጸቱና ይቅርታ ስለጠየቁ። ወደ ኢብሊስም ስንመጣ ለአደም እንዲሰግድ ከመላእክት ጋር ታዞ እያለ እነሱ ሲሰግዱ፣ እሱ ግን አልሰግድም ብሏል። ስላልሰገድክ ግን ውጣ አላለውም ጌታችን አላህ ከነበረበት ረህመት እሱንም ጠየቀው። አደምን የጠየቀው አላህ ቃለ ያ ኢብሊሱ ማ መነዐከ አንተስጁደ ኢዛ አመርቱ ያቃል እኮ ውስጡን። ነገር ግን ሁጃ ማቆም ይፈልጋል። አንተ ኢብሊስ ሆይ ለአደም ከመስገድ ያዘዝኩ ጊዜ ምንድን ነው የከለከለህ አለው። ዑዝር አለ ስጁድ እንዳያደርግ ስፓይናል ኮርዱ ተበላሽቶ ከሆነ ጀርባው ላይ ሌላ ችግር ካለበት ያቅርብ። አላህ ሁጃ ማቆም ይፈልጋል። ምክንያቱን ግን ከእሱ መስማት ፈልጓል። ምንድን ነው ምክንያትህ አለው። አሁን ኢብሊስ የመለሰው ረደል ፊዕል ነው። እዚህ ጋር እንደ አደም ጥፋቱን አምኖ ጌታዬ ሆይ አጥፍቻለሁ ይቅርታ አድርግልኝ ቢል ኖሮ አደምን የማረው የአላህ ምሕረት ለኢብሊስ የሚተርፈው ነበር። ነገር ግን ኢብሊስ ምንድነው መጀመሪያ ከሰራው ወንጀል የከፋ ወንጀል ውስጥ ገባ። የመጀመሪያው አደሙ ሱጁድ ለአደም አለመስገዱ ቢዛት ቢዛቲሂ ኩፍር አይደለም ማዕሲያ ነው ወንጀል ነው። ኩፍር ውስጥ እንዲገባ ያረገው ግን ለዚህ ወንጀል ያነሳሳው ምክንያት ስለነበር ያን ምክንያት ነው አውጥቶ የዘረገፈው። አለ አነ ኸይሩ ሚን እኔ እኮ ከሱ ይሻላለሁ። አለ እንዴት እታዘዛለሁ ለበታቼ እንድሰግድ። ኸለቅተኒ ሚን ናሪ ወኸለቅተሁ ሚን ጢን እኔን ከእሳት ፍጥረኸኛል እሱን ከጭቃን የፈጠርከው ከእኔ ለሚያንስ ፍጥረት እንዴት እሰግዳለሁ አለ ኢብሊስ። እያየ የነበረው እንድሰግድ የታዘዝኩት ለማን ነው የሚለውን እንጂ እንድሰግድ ያዘዘኝ ማን ነው የሚለውን አልነበረም። ያንማ ቢያይኖሮ ለመስገድ የሚከለክለው ነገር አልነበረም። ያ ኩራቱ ነው ከነበረበት ወንጀል ኩፍር ውስጥ የከተተው። ቁርአንም ኢላ ኢብሊሰ አባ ካለ በኋላ ወስተክበረ አለ። በዚህ ኩራቱ ሰበብ ደግሞ ፈካነ ሚን ልካፊሪን ከከሃዲያን ወገን ሆነ። ዛሬስ እኛ ወንጀል ስንሰራ ነገ እጣ ፈንታችን የአደም ይሁን ወይስ የኢብሊስ ተብለን ስንጠየቅ፣ አደም የገጠመውን እንዲገጥመን ከሆነ የምንፈልገው አደም የሰራውን መስራት አለብን። አንደኛ ኢዕትራፍ ረበና ዘለምና አንፉሰና ብለዋል። ማመን አለብን፣ ነፍሳችንን በድለናል፣ አጥፍተናል። ይሄን መቀበል አለብን። ይሄን ከተቀበልን፣ ቀጣዩ ስራ ፈኢን ለም ተግፊር ለና ወተርሐምና ነውና አላህ እንዲምረን ይቅር እንዲለን መለመን ነው። ሰይዱ ልስትግፋር ሀዲሱን ታቁታላችሁ ሁላችሁ

ለተውበት ያነሳሳል፣ ለኢስቲግፋር ጊዜ እንዳንሰጠው ያደርጋል። አለበዛ ራሳችንን መልካም ሰዎች አድርገን ብንቆጥር ከሆነ ኃጢአታችንን ካሳነስን በሰራነው መልካም ስራ ሰበብ የሚካካስ አድርገን እምናስብ ከሆነ ከተውበት ይጋርደናል። ሁሌም ራሳችንን መውቀስ አለብን። ሙእሚን ራሱን ወቃሽ እንጂ ራሱን አክባሪ እንዳልሆነ አላህ በዚህ ነፍስ ሙሉ ነው የነገረን። ሱረቱ ልቅያማ ላይ ላ ኡቅሲሙ ቢየውም ልቅያማ ወላ ኡቅሲሙ ብነፍሲል ለዋማ ነው ያለው። እራሷን በምትወቅስ ነፍስ እምላለሁ አለ። ማን ነው እራሱን የሚወቅሰው ሲባል ሙዕሚን ነው። አላህ ካዘዘው ትእዛዝ አንፃር የሚጠበቅብኝን አልፈጸምኩም፣ የከለከለኝን ሙሉ በሙሉ አራቅኩም፣ ተዳፍሬ ያለው ብሎ ተቅሲር በማድረጉ ራሱን የሚወቅስ የሙዕሚን ነፍስ ነው። አላህ በእንደዚህ አይነት ነፍስ እምሏል። ከነዛ ነፍሶች ምናልባት እኔም አንዱ መሆን እፈልጋለሁ የምንል ከሆነ ራሳችንን መውቀስ አለብን። ሁለም የበታች መሆናችንን መመልከት ይኖርብናል። የዛኔ ለተውበት ለኢስትግፋር በር ይከፍትልናል። አለበዛ በመልካም ስራችን የምንታለል ከሆነ ተውበትና ኢስትግፋርን በቃ በአደባባይ በቀን ወንጀልን ለሚሰሩ ሰዎች እንጂ ለኛ ያልተደነገገ ስለሚመስለን፣ ሰዓቱን አላረዝም። ወንድም እህቶቼ፣ እኔንም ነፍስዬን ጨምሮ ተውበትን እናብዛ፣ ወደ አላህ እንመለስ። አላህ ወንጀላችንን ይቅር እንዲለን ሁሌም አስተግፊሩላህ ወአቱቡ ኢለይሂም የሚለው